ረሰ ስንጠብቀው የነበረው የዲኤንኤ ውጤት ደረሰ። በጣም ያሳዝናል። ጋሽኑላዊ ምን ገጠማቸው? ጋሽኑላዊ ሀንዬ ቤተሰቦቿን እንዳገኘች ሲሰሙ እራሳቸውን ስተው ሆስፒታል ገቡ። እንዴት በዚህ ፍጥነት? እኔ በእርግጥ ቤተሰቦችሽን እንድታገኝ ፈልግ የነበረ፣ ነገር ግን እኔን ትተሽ ቤተሰቦችሽን ትመርጫለሽ ብዬ በጣም ፈርቻለሁ፣ በጣም ሰግቻለሁ ብለው እራሳቸውን ስተው ወደቁ። ለምን እስከ ዛሬ አልነገርሽኝም? እስኪ ንገሪ ልጅ፣ እኔ አስከፋውሽ ነገር አለ እንዴ? እኔ ምን አድርጌሽ አለሁኝ? እስኪ ንገሪኝ። እኔ የአባትነቴን ግዴታ አልተወጣሁም እንዴ? ምን ሁነሽ ነው ሶስት ቀን ሙሉ እንደዛ ስትሆኜ፣ እንደዛ እንባ ደም ስታለቅሽ፣ እኔ ደግሞ ምን ሁነሽ ነው ብዬ ስልሽ፣ አባዬ ምንም አልሆንኩኝ ብለሽ እየደበቅሽኝ፣ ለካስ አንቺ ቤተሰቦችሽን ስላገኘሽ እኔን ለመተው ስለመረጥሽ ነው ብለው በጣም አዘኑ። ወይዘሮ ባዩሽ ወይ ባዩሽ ወይዘሪት አልኳት፣ እንደ ወይዘሮ ባዩሽ ከዚህ በኋላ እኔ እምልሽ ስነ ስርዓት ያዥ። ሃና ስነ ስርዓትሽን ብትይዥ ይሻልሻል። አሁን አንቺ ውሸታምና በጣም ቀጣፊ ልጅ ነሽ። ምክንያቱም አንቺ በፍጹም የሜላት ልጅ አይደለሽም። የሜላት ልጅ እርግብ ነች በማለት ጭራሽ እፊቷላችሁ ተፍታባት። ወይዘሮ ባዩሽ እንግዲህ በጣም በጣም አደገኛ ሴት ሆናለች ወይዘሮ ባዩሽ። እየዋሸችና ሀብትና ንብረቷን ለመውሰድ ስለምትጥር ሜላትን በጣም እያታለለቻት ነው ያለችው። እኔም ልሽ እኔ እኮ ድሮ የሚች ልጅ የሆነ ነገር ፈልጋ ነው እዚህ ቤት የመጣችው ብዬ ነግሬሽ ነበር። አንቺ ግን አላመንሽኝም ነበር። እስኪ ንገሪኝ፣ ምንድን ነው እንደዚህ ለሰራተኛ ፊት መስጠት? እኔ ምን ላድርግ ብለሽ ነው? እሷ ናት እኮ። በዛ ላይ ደግሞ ልጆች ይወዷታል አይ ትሰሚኛለሽ፣ የምን ልጅ መውደር ነው የምትይው? አንቺ ነሽ እኮ ቤትሽን መቆጣጠር የምትችው። ስለዚህ ሁለቱንም ሰላምንም፣ ሆነ ምላሴንም አርፋችሁ ተቀመጡ ማለት ትችያለሽ። አንቺ ነሽ እንጂ እንደዚህ ዛብ ያስለቀቅሻቸው፣ ሁሉንም ሰራተኛቱንም፣ ሰላምንም፣ ምላሴንም። እልቅስ እነሱን እነሱን ስትይ አዲስ ያገኘሻት ልጅ ሀሴትን አንድ ነገር እንዳትወኝንብሽ ወይም ጥላት እንዳትጠፋ ምክንያቱም ሀሴት በህይወቷ በጣም ብዙ ስቃይና መከራ የደረሰባት ልጅ ናት፣ ታሪኩን እንደምታወራው ከሆነ ስለዚህ፣ እንዳታጫት አርፈሽ። እኒህን አብረሻቸው ስለኖርሽ አርፋችሁ ተቀመጡ ማለት ትችያለሽ፣ መቆጣጠር ትችያለሽ። ምላሴ ምላሴ፣ እኔ ምንም ይሁን ምንም አንቺ እህቴነሽ በማለት ከዚህ በኋላ እህቴነሽ በማለት መልስ ሰጣት። ሰላምና እርግብ ተጣሉ። ሰላምና እርግብ፣ እኔ የምልሽ እህቴ፣ ነገ ግን አሁን ይሄ ዲ ኤን ኤ ውጤት ምን ይሁን ምን እኔ እኮ ነኝ እህታችሁ ብላ ብትል ትሰሚኛለሽ? እርግብ፣ ያም ሆነ ይህ አንቺ እህቴም እንኳ ብትሆኚ፣ በፍጹም ሀሳ የሀናን እህትነት መቼም አልፈቀውም። ማለት ምን ለማለት ፈልገሽ ነው? ምክንያቱም ሀንዬ ታውቂ ያለሽ ደማን የሰጠችኝ ቀን ነው የተቀላቀለችው። አንቺ ከመምጣትሽ በፊት ሀንዬ ለእኔ ብዙ ነገሬ ናት። በችግሬ ቀን፣ በስቃዬ ቀን እና ከሞት አፋፍ ያዳነችኝ ሀንዬ ናት። ሀንዬ መቼም አቷሽም። ስለዚህ ብቷሽም እንኳ አጋጣሚ ሆኖ ብቷሽም፣ በሆነ ነገር አስፈራርተዋትም ቢሆን ብቷሽም እንኳ በፍጹም እኔ ከእህትነቱ ልፍቃት አልችልም። ይሄን ያህል ከኔ በልጣብሽ? እስኪ ንገሪኝ ከኔ እና ከሷ ማንን ትመርጫለሽ? ትሰምኛለሽ እርግብ? ስሜትሽን ተናገሪ አልሽኝ ተናገርኩኝ። ግን ቢሆንም እኔ ሀንዬ ነው የምመርጠው ብላ ረግጣት ወጣች። ምን ሆነች ነው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 ሀሳብና አስተያየቶች እንዲሁም ያልታዩ ያልተዳሰሱ ዳሰስ ዳሰስ እናደርጋለን። ተወዳጁ ኖላዊ ድራማ እንደቀጠለ ይገኛል። የሀንዬ አባት እግሯ ስር ወርቆ ሀንዬን እባክሽ ይቅርበኝ በማለት ይቅርታ ጠየቃት። እንዴ አባዬ፣ አንተ ምን አጠፋህና ነው ይቅርታ የምትጠይቀኝ? እንዴ እኔ ልጅ እኮ ነው እንጂ ቤተሰቡን ይቅርታ የሚጠይቀው አባት አይደለም ብሎ ብላ ስትል ሀንዬ፣ እንዴ ሀንዬ፣ አያይ፣ በፍጹም ምክንያቱም አንቺ ነሽ አንቺ እኔ ነኝ እንጂ ቅርታ መጠየቅ ያለብኝ ምክንያቱም አባትም እኮ ይሳሳታል፣ አባትም እኮ ያጠፋል፣ እና በጣም የቅርታ በማለት ይህ ቅርታ ጠየቃት። አባዬ እኔም ለደበኩህና ምን እንደሆንኩ ስላልነገርኩ በጣም ይቅርታ። ነገር ግን አንተ እንዴት እንደተቀየምከኝ አውቃለሁ። ትናንትና ማታ የሆንሽውን ነገር ንገረኝ ብለኸኝ ሳልነግር ስለቀረው እንደሆነ እኮ አውቃለሁ። አባዬ ምንም የማይገባኝ መሰለህ እንዴ? ቢሆንም ልጅ አንቺ በፈለግሽና በፈቅርሽ ሰዓት እኮ ትነግሪ ነበር። የኔ ችኮላ ነው እንጂ። አይ አባዬ ቢሆንም ይሄ የአባትነት ወጉ ነው ብላ እሷም ተደፍታ ይቅርታ ጠየቀችው። ሀንዬ እንግዲህ ለቱ ሙሉ እንቅልፍ ስላልወሰዳት ጠዋት ተነሳችና ነጠላዋን ለብሳ ወደ ቤተ ክርስቲያን ልሄድ ነው ስትለው፣ ጋሽ ኖላዊ ደግሞ ነቁና እንዴ፣ ልጅ እንዴት በዚህ በሌሊት? አባዬ ስራ ከመግባቴ በፊት መሄድ አለብኝ። አንተ ደግሞ ትናንት ስላልሄድክ ዛሬ ግን ምላሴ ይቅርታ፣ ዛሬ ጆሮ ወደ ሆስፒታል ይወስድ ያህል ብላ ስትለው ምን እኔ ከአንቺ ጋር ነው የሚሄደው፣ ደግሞ ቤተ ክርስቲያንም አብሬ እምሄዳለሁ ብሎ ሲላት፣ አይ አባዬ፣ እኔ የምሄድበት በጣም አንገብጋቢ እና በጣም አስቸኳይ ነገር አለብኝ። ስለዚህ እዛ መሄድ እፈልጋለሁ እና እዛ ነው የሚሄደው። አይ ልጄ፣ እና ከኔ ከአባትሽ በልጦብሽ ነው ማለት ነው እዛ የምትሄጂው? እየውልሽ በአንድ ቤተ ክርስቲያን እንሄድና አንችም የተጨነቅሽበትንና እንደዚህ ያሰብሽበትን ነግረሽኝ ከዛም በኋላ እኔም ደግሞ እነግርሽና አብረን ተያይዘን ወደ ሆስፒታል እንሄዳለን፣ በማለት ነጠላቸውን ለብሰው ወደ ቤተ ክርስቲያን ሄደው ከዛ ሆስፒታል ሄደው ስልክ ተደወለላት። አንዬ እንዴ፣ ማነው የሚደውለው? አባዬ ማንም አይደል እንዴ። ልጅ ምን ተነጋግረን ማንም ለማንም አይደባበቅም ተባብለን የለ? አዎ አባዬ፣ ነገር ግን ከስራ ቦታ ነው እንዴ፣ አስፈቅጃለሁ ብለሻል ነበር እና አሁን ደወሉልኛ አባዬ አለችው። ከዛ እሽ በቃ ለማንኛውም ሂጂ ብሎ ሲላት፣ እሽ፣ ግን መጀመሪያ ለምላስ ለጆሮ ልደውልለትና አደራ ልበለው። እሽ ደውይለት። ደወለችለትና የት ነህ ስትለው አይ እኔ እዚህ ነኝ ሀንች። እና አትመጣም እንዴ አባዬ? አባዬ ንኮ ላንተ ትቸ ነው የሚሄደው ንኮ ላንተ ትቸ ነው የሚሄደው ጆሮ፣ ስለዚህ መንጣት አለብ ስትለው፣ እሺ በፍጥነት ነ የምመጣው ሀንዬ ብሎት ወይዘሮ ሜላት ወይዘሮ ሜላት እና ሰላም ተጣሉ። ትሰምኛለች ሰላም፣ እስከ ዛሬ አንቺ የፈለግሽውን እሺ እሺ እያልኩ ነበረ፣ ነገር ግን ሀና ውሸቷን መሆኑን ይሄው ታወቀ። አልገባኝም እማዬ፣ ለምንድን ነው እንደዚህ የምትይው? ምክንያቱም ሀና እውነት ቢኖራት ኖሮ እኮ ያኔ ዛሬ ራሱ መታ ምርመራውን ታደርግ ነበር። እማዬ ደግሞ የሆነ ነገር ገጥሟት ይሆናላ። አያይ እናንተ የሆነ ነገርማ አድርጋችኋለች አድርጋቸዋለች እንጂ፣ በጤናቸው አይደለም። ልጆችን፣ ቀይራብኛለች እየተቀለሰለሰች ውሸቷን ነው እዩልሽ። እማዬ አባቷ ታሞ ሊሆን ይችላል ሆስፒታል ገብተው ሊሆን ይችላል ብላ ስትል፣ አይ ሆስፒታል ቀጠሮ ገና ነው ብላ ጮኸችባት። እሺ ለማንኛውም ይሄን ያህል አመት ሙሉ ይሄን ያህል ወር ሙሉ አንቺ ጋ ኑሮ ኑራ ሀና መረዳት ካቃተሽ እውነትም እማዬ አንቺ አይንሽ ታውሯል ብላ ሰላም እየረግጣ ስትወጣ ወይኔ ልጅን ቀየረችብኝ በቃ ይች ልጅ እየተቅለሰለሰች ብላ ተናደደች ምላስ የመጣና እማዬ ትናንትና ስለተናገርኩች ነገር በጣም ይቅርታ ብሎ ሲላት አየህ አለችው ምን አየሁ ማለቴ ሀና እውነት ቢኖራን ኖሮ ዛሬ መታኮ ትመረመር ነበር እማዬ ስላልተመቻት ይሆን ይችላላ እና ደግሞ ሀና ቆያለሁ ብላለች ምናልባት የሆነ ችግር ገጥሟት ይሆናል ብሎ ሲነግራት! አይ የእናንተ ውሸት አሁንስ በዛ። ሲቀጥል እኔ ልጅቷ ከኔ የሆነ ነገር ፈልጋ ነው እንጂ በፍጹም የእኛ ልጅ የእናንተም እህት አይደለችም፣ ብላ ግግም ስትል፣ አይ እማዬ፣ እሱን የሚቀይረው ነገር የለም። ሀንዬ የኔ እህት ነች። ደሞ ሀና የምቷሽ ልጅ አይደለችም። ለሆነ ነገር እኮ ተርበት ብታ ነው መልስ እንኳን የምትሰጠው፣ ብሎ ምላሴም ተናዶባት ወጣ። እርግብ እርግብ እንግዲህ ምላሴ አባቱን እያወራ መቼ ነው የምትመጣው ግን አባዬ፣ ናፍቀህናል እኮ እያለ ሲያወራ፣ እመጣለሁ ልጄ። ከዛ እርግብ መጣች። ነይ አዋሪው እንግዲ ያለ አባዬ። አይ ይኸው ልክ ዲኤንኤ ውጤት ከደረሰ በኋላ ባወራው ይሻላል፣ ያኔ ብታዋወቀው ይሻላል በማለት መለሰችለት። ባዩሽ ባዩሽ ክችን መታ እርግብን፣ እኔምልሽ የዚህን ቤት ሀብትና ንብረት ውሰጅ ልሻለሁ? ጭራሽ አንቺ ይሄን ክችንን መውረስ ጀመርሽ መውረስ ፈለግሽ እንዴ? አለቻት ራክስቴ ተረጋጊ ቀስ በይ። እና ደግሞ እዚህ እኮ ሰላም መታ ስለ ሀና ሳወራት፣ ሀናን በጣም ትወዳታለች ልቧ ውስጥ ነው የገባችው። ከዛ ላግዝሽ ብዬ ስላት፣ አያያይ እንደውም ይሄ ይመጥንሻል አንቺ ምግቡን ስሪ ብላኝ ትታኝ ሄደች። ለዛ ነው ትሰምኛለሽ። አትቅለስለሽ፣ እንዲህም ደግሞ ፈሪ አትሆኝ። እኔ ፈሪ ልጅ የለኝም። እሺ እኔ ሜላትን አሳምኛታለሁ ስለዚህ ከዚህ በኋላ ስራሽን ቀጥረጥ ብለሽ ስራሽን ሰርተሽ ብርሽን ማጠሽ መሄድ ነው ያለብሽ። ግን እኮ አክስቴ ሰላም በፍጹም የምትረታ ልጅ አይደለችም። በጣም ነው እልቧ ስራ የገባችው። ምላሴም እንደዛው ስለ ልጆቹ አንቺ ምን አገባሽ። አንቺ ማድረግ ያለብሽ ወይዘሮ ሜላትን ነው እሷማ ካሁኑም ወዳኛለች ችግር የለውም ብላ እርግብና ባዩሽ እያወሩ ምላሴ መጣ። እንዴ እዚህ ናችሁ እንዴ? አዎ እናት እንደው ነገረ ስራውን ትተዋለች እኔ ልምከራት ብዬ ነው ብላ ስትል፣ ርቦህና እንደ ወንድሜ አለችው። አዎ ርቦኛል። እሺ ምግብ አመጣለሁ፣ በቃ ሳሎን አለች። ሜላት፣ ሜላት ሀንዬ ላይ ጮኸችባት። ትሰሚኛለሽ? እኔ ምልሽ ቆይ አባቴ ታሞብኝ፣ ለአባቴ ገንዘብ ያስፈልጋል ስትይ አባትሽን ለማገዝ እሺ ብዬ ተቀበልኩ። አሁን ደግሞ ይሄ አጉልን ጥርጣሬና ያልታወቀ ነገር እህታችሁ ነኝ እያልሽ እዚህ ልጆችን እንድትወስድብኝማ በፍጹም አልፈቅድልሽም። ቤታችንን እኮ አመሹ ስትላት፣ ኧረ ላስረዳሽ አባዬን ሆስፒታል ውስጥ ነው ብትላትም እንኳ አያያይ አባት ሽጋማ አቃለሁ እኮ ቢሆንም ብላ የትናንትናውን ልጀምርላ ስትል በፍጹም ልታዳምብጣት ፈቃደኛ ፍቃደኛ አይደለችም። በጣም ያሳዝናል። አሁንስ ሜላት በጣም እያበዛችው እና ድርቅናዋ እየጠና ነው። ባዩሽና እርግብ ደግሞ ስራቸውን እየሰሩ ነው። የወይዘሮ ሜላትን ሀብት ለመውረስ ደፋ ቀና ይላሉ ውዶቼ።